እኮ እሱ ያንቺ ስህተት እኮ ነው እሱ አይደለም። አንቺ ከንቀጠለሽ በወጣሹ ነው አደለ ልጁ እንደዛ ሊያደረግ የቻለው እሱ እንደዛ አደርጎም ፍፄ ፍፄ ፍፄ ፍፄ ከባድ ሰው ፍፄ ከባድ ሰው የኛ ሽማግሌ። እንደው ምን ላድርግህ ውዶቼ፣ እመብርሃን። ዛሬ ቀኑ ሙሉ ድብር ብሎኝ ዩትዩቡ ራሱ አስጠልቶኝ፣ ሚዲያው አስጠልቶኝ አልመጣሁም። ትላንትና ዩትዩብ ላይ የገባሁ ነኝ ትላንትና የመጣው ነኝ በቃ ዩቲዩብ መንደር ማለት ነው። ምክንያቱም በጣም ነበር የሚያስጠላው፣ በጣም ነበር የሚደብረው። ምንም ደስ የሚል ነገር የለም ቀን የሚወራው የሚባለው። በዛ ላይ ትላንትና እና ከትላንት ወዳ በተለይ የሀይሚና የብርኩ ጉዳይ ጭ በጣም አስከፊ ነበር፣ በጣም የሚያስደነግጥ፣ በህይወት ዘመኔ መስማትም አልፈልገውን ነገር ነበር ስሰማይ ነበርም በነገራችን ላይ ማንም ይሁን ሀይምና ብሩኮቻ ሳይሆኑ ማንም ሰው ይሁን በተለይ ከልብ የሚዋደዱ ፍቅረኛ ሞች ባልና ሚስቶች እንለያ የሚል ቃል ስሰማ በጣም ነው ልብ የሚሰበረው፣ በጣም ነው የሚደብረኝ። ምክንያቱም ተዋዶ መለያየትን የሚያቅረ የሚያውቀው ተዋዶ መለያየት ምን ያክል እሳት እንደሆነ ታቆታላችሁና ብቻ በጣም ያስጠላ ነበረ። ስለ ሁሉም ነገር እግዚአብሔር ይመስገን። ጨረጋ ቤተሰቦች፣ እንዲሁም የሀሚና የብሩክ እውነተኛ ወዳጆች እንኳን ደስ አላችሁ። በጣም ደስ የሚል ነገር ነው ዛሬ ፍፄ ያደረገው። ሰላም ሰላም፣ እንዴት ናችሁልኝ? እኔ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እውነት ዛሬ ደስ ብሎኝ ነው የመጣሁት፣ በሳቅ በፈገግታ እንዳልኳችሁ። በጣም በቃ ዩቲዩብ ይው ሁሉ አላለኝም። በቃ ትናንትና ማታ የገባሁ ነኝ ዩቲዩብ ላይ እና በጣም ደብሮኝ ሲጀመር ወደ ዩቲዩብም ዘወር አላልኩም። ዛሬ ይኸው ገናው መጣሁኝ። እና እኔ እንጃ ቃል የለኝም በጣም ደስ ብሎኛል ፍፄ አንተ በጣም መልካም ልጅ ነህ። እግዚአብሔርን የብሩኬ እና የሃይሚ የግራኝ እጅም የቀኝ እጅም ነህ በቃ የእውነት በጣም በጣም በጣም ልትመሰገን የሚገባ ልጅ ነው። እውነት እስከ ዛሬ በሙሉ ከብሩኬና ከሃይሚ ጓደኞች ካየዋቸው በሙሉ ፈጽሜ እጅግ በጣም የሚለይ ልጅ ነው። በቃ ሌሎቹ ጓደኞቻቸው እነሱን ለማጣላት፣ እነሱን ለማለያየት በእነሱ መመሃል ለመግባት ብዙ ጥረት ሲያደርጉ ፍፄ በመካከል ይገባና እሄም፣ አይሆንም፣ እኔ በህይወት እያለሁ እናንተ ሁለት እንቆዎች፣ እናንተ ሁለት ምርጦች ልትለያዩ አትችሉም፣ እኔ እያለሁ ብሎ እንግዲህ ፍፄ ዛሬ ሁለቱንም ይዟቸው መጥቷል። አንዳንድ ጊዜ ሶስተኛ ሰው መግባቱ ጥሩ አይደለም። ፍቅረኛዎች ሲጣሉ ወይም ባልና ሚስቶች ሲጣሉ ይባላል። ና ግን አንዳንድ ጊዜ ደግሞ ቢያንስ በእርጋታ እንዲነጋገሩ በመካከላቸው ያለውን ችግር ዲቴል ባያወሩ እንኳን ቢያንስ ሁለቱ መገናኛ እንዲሆን ያደርጋል ሶስተኛ ሰው። እና ፍፄ ዛሬ እንደ ሶስተኛ ሰው ሆኖ ሀይሚና ብሮኬን እንግዲህ አገናኝቷቸዋል። ሀይሚዬም እንግዲህ በቃ እኔ ከሱ ጋር ከዚህ በኋላ አልገናኝም። እኔ በማንም ይሁን በምንም ይሁን ይህ ሰውዬ እንዲተወኝ እንዲፋታኝ ነው የምፈልገው ብላለች። ወዶ ነው የሚተውሽ። ወዶ ሳይሆን በግድ ይታውሻል። ሲጀመርም እኮ መጀመሪያም ሀይምዬ ብሩኬታይ ከእሱ ጋር እንዳይሻ አልፈልግም ከዚህ ሰውዬ መራቅ መለየት የምትፈልጊ ከሆነ ይህን ሰውዬ በፍጹም ማግኘት የለብሽም ብሎሻል። አንቺ ግን ቢያንስ እንደ መፍትሄ ማለት ብሩኬን እንዳይጎዳብሽ፣ ብሩኬን እንዳይከፋው እንዲሁም ደግሞ ለችግርሽ መፍትሄ ያገኘሽ እየመሰለች ሰውዬውን ተደብቀሽ ታገኘዋለሽ እሱ ግን የሚፈልገው ይሄንን ስለሆነ ብሩኬና ሀይሜን ማለያየት ማጣላት ስለሆነ አውቆ ነው። እንግዲህ ብዙ ነገሮችን እስካሁን እዚህ ቦታ ላይ እዚህ ድረስ እንድትደርሱ ያደረገው እንለያይ እስከ መባባል ድረስ ያደረሰው አውቆ ነው በቃ። ምክንያቱ ይህ ሰውዬ የሆነ ተልዕኮ አለው ሁለታችሁን ለማለያየት ማለት ነው። እና በጣም የእናንተ መለየት የሚፈልግ ሰው ነው። ሃይሚና ፍቅሯት ነው? አይደለም። በፍጹም እንደዚህ አይነት ፍቅር የለም። ፍቅር እራሱ ፍቅር የሚመልሰው ጉልበት አይደለም። እሱ ግን በፍቅር ሳይሆን ፍቅርን የሚገዛው እራሱ ፍቅር ነው። እሱ ግን በፍቅር ሳይሆን በጉልበት ነበረ ሃይሚን የራሱ ሊያደርጋት ሲጥር የነበረው። ስለዚህ ይህ ፍቅር አይደለም ጂኒ ነው ብላለች። የእሱ ጂኒ ነው ፍቅር አልነበረም ጂኒም አልነበረም። ብቻ የሃይሚና የብሩኬን የማለያየት ስራ ነበር ሲሰራ የነበረው። አያችሁ፣ እኔ ምን ብያችሁ ነበር በቀደም ብሩኬ እንለያ ያለበት ምክንያት የመጨረሻዬ ነው ያለበት ምክንያት ሃይሚን ጠልቷት ወይም ደግሞ ሀይሜ የመለያየት ፍላጎት ኖሮት ወይም ደግሞ ሊለያያት አይደለም፣ ሃይሜን ለማስደንገጥ ነው። በቃ እሱን እንድታዳምጠው እሱን እንድትሰማው ችግራቸውን ለመፍታት ችግራቸው እንዲሰማ በህግም ሆነ በጉልበትም ሆነ በምንም ሀይሜን አስቀድሞ አይደለም ብሮኬ መጋፈጥ የሚፈልገው ሀይሜን ከኋላው አድርጎ ነው። ምክንያቱም ወንድ ልጅ ነው ፍቅረኛው የሚወዳትም ያፈቅራት ፍቅረኛው ናት። እሷ ጉል ቦታ ላይ እንድትሆንበት አይፈልግም። መጀመሪያ እሷን መደበቅ መቻል አለበት። ምክንያቱም መጀመሪያ እሷ ሊያጠቃ አንድ ስለሚችል ማለት ነው። ባለፈውም ታቃላችሁ፣ አግቷት ነበረ አግቷት ነበረ ካገታት በኋላም ነው ብሩኪ አትውጪ ከቤት አትውጪ ያለው። እና ፋሲል ተብዬው ተቃጠል፣ እስኪ ጉድጓድ ትገባም። እንደው እናያለን፣ የእውነት እስኪ ምን እንደምታመጣ እናያለን አሁን። እና ፍፄ በጣም ከልብ ነው የምናመሰግነው የእኛ አስታራቂ የእኛ ሽማግሌ እንኳንም ኖርክላቸው ለሀይሚና ለብሩኬ። እንኳንም ከጎናቸው ሆንክ። እንኳንም የነሱ ጓደኛ ሆንክ። የእውነት በጣም በጣም ነው ዛሬ ደስ ያለኝ። እንኳን ደስ አላችሁ በድጋሚ ቤተሰቦች፣ የእኔም የብሩኬን ቤተሰቦች፣ የሀይሚን ቤተሰቦች። በጣም በጣም በጣም ደስ የሚል ዜና ነው ዛሬ። እና ፍፄሽ፣ አመትሎ ኑርልን ምንጊዜም ከሀይሚና ከብሩኬ ጎን አንጣ ነው ምለው። ሌላ ምንም ምን የለም፣ ውዶቼ፣ ማሮቼ፣ ፍቅሮቼ ደስ ብሎ ነው የመጣው። እግዚአብሔርን ቀን ሙሉ አስጠልቶኝ ዩቲዩብ መንደር ዝር ሳለ ነው አልኩት ዝር ሳለ ማለት ነው። እና ከዚህ በኋላ እንደዚህ አይነት ነገር ቢቀርባችሁ መልካም ነው። ሃይሜም ብሩኬም ትራንክም ሆነ እንደዚህ በችልተኝነት የነገ ህይወታችሁን የሚበጠብጥ ነገር ባታደርጎ መልካም ነው። በእርግጥ ሀይሚ ይሄን ነገር ቀለበት አድርጋለች ነው የሚለውን አሁንም አላመንኩበትም። ግን ደግሞ አሁ አድርጋል ሁላ ባፏ እስካመነች ድረስ ኦኬ። ግን ለሁለተኛሽ እንደዚህ ባታደርጊ መልካም ነው። ለምን በችልተኝነት አሁን የምናደርጋቸው ነገሮች ናቸው ወደፊት ህይወታችንን ሊበጠብጡንና ሊረብሹን የሚችሉ ስለዚህ ፕሌስ ጥንቃቄ